የፖለቲካ ፓርቲዎች ለምንድን ነው በናሽናል ኢንትረስት ጉዳይ ላይ የሚሰበሰብ የሚጸና ሀሳብ መያዝ ያልቻሉት ብለን እንገመገማለን። አንደኛው ችግር የታዘብነው በዚያ ጊዜ የነበሩ የተቃዋሚ ፓርቲዎች ለውጡን ያዩበት መንገድ ነው። እኛ ያየንበት መንገድ ብቻውን በቂ አይደለም። እኛ ያየንበትን መንገድ ለመገንዘብ መጋቢት 24 የነበረውን የፓርላማ ንግግር ማየት ነው። አንዲት ስቴትመንት አልተዛነፈችም። ያቺን ንግግር ናት በየቀኑ በየአመቱ ትተገበረው። እኛ አልተቀየር ነው ዓላማችን። አስታዋች ተናግረነዋል፣ እየኖርነው ነው። ያ ንግግራችን በየቀኑ እየኖር ነው። ከውጭ ያሉ ሰዎች ግን የእኛን ንግግር የሰሙት ለእነሱ አእምሮ እንዲመች አድርገው ነው። እኛ ያለውን ሳይሆን የምሽቱን የሰሙት። እንዴት ሰሙት ያልሽኝ እንደሆነ፣ አንዳንዶች ችግር የለውም እነዚህ ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡን እኛ ወደምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም ወደ ሶስት ወር ነው ያሉም አሉ። ባይዘወይ ወደ ሶስት ወር ውስጥ ተቀብለን እኛ እንቀጥላለን። እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛንን ብለው አሰቡ። ይህን ሀሳብ ከጅምሩ የገመትናቸውም አሉ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሀሳብ የሚያስቡ ሰዎች መንግስትን አያቁም፣ መንግስትን አያቁም፣ መንግስትን መዘወር ግን ያስባሉ። አንዲት ቀበሌ ለአንድ ዓመት ሰርቭ አርጎ ያቁም፣ አንዲት ኤጀንሲ ሰርቭ አርጎ ያቁም፣ አንዳንዶቹ ፔሮል ላይ ፈርሞ ያቁም፣ ማገልገል ምን እንደሆነ ያቁም። ግን መንግስትን ማፍረስ መንግስትን መምራት መንግስትን መዘወር እንደሚችሉ ያስባሉ። ይህ ስለራሳቸው ያላቸው ግምገማ የፈጠረባቸው ቀውስ ይመስለኛል። ሀገር ለመምራት ሶስት ጉዳዮች ያስፈልጋሉ። አንደኛው እውቀት ያስፈልጋል። እውቀት ማለት የእውቀት መሰረቱ ኢንፎርሜሽን ዴታ ነው። አንድ ሰው ትምህርት ቤት ሄዶ የሚሰማቸው ማንኛውም ወሬዎች ኢንፎርሜሽኖች ሲደረጁ በቻፕተር ሲደረጁ በሴሜስተር ሲደረጁ በዓመት ሲደረጁ በሰርተፊኬት ሲረጋገጡ እውቀት ይባላሉ። ግን ወሬ ናቸው፣ ኢንፎርሜሽን ነው። አንድ ሐኪም ስለ ሕክምና ኢንፎርሜሽን ሰምቶ ሰምቶ ከጨረሰ በኋላ ሄድና ሀክም ቢባል ማከም አይችልም እየሰማ በሆነ ጊዜ ላይ መሞከር አለበት። ኖሌጅ የሚባለው እውቀት የሚባለው በሰማነው ኢንፎርሜሽን ባነበብነው መጽሐፍ ወይም ከሰዎች በሰማነው በትምህርት መልክ በተሰጠን ነገር ያከማቸው ነገር ማለት ነው። እሱ ያስፈልጋል። እሱ ያስፈልጋል። ግን በጣም ያለው ሼር በመንግስት ውስጥ እነሱ እንደሚያስቡት ሳይሆን ውስን ሼር ነው ያለው ከዚያ ቀጥሎ እስኪል ያስፈልጋል ያ ኖሌጅ የሚመነዘርበት መነዘርበት የሚተረጎምበት መስራት የሚያስችል እስኪል ያስፈልጋል። ሶስተኛው ደግሞ እስኪል ለማምጣት አንዳንዴ ይቃጠላል፣ አንዳንዴ ወደቃል፣ አንዳንዴ ጩኸታል፣ አንዳንዴ ድጋፍ አለ። በዚያ ውስጥ ደግሞ ዊዝደም እየተገነባ ይሄዳል፣ በጊዜ ውስጥ ማለት ነው። ሰው እውቀት ኖሮት እስኪል ከሌለው ልምምዱ ከሌለው በእስኪል ውስጥ ደግሞ ዊዝደም እየገነባ ካልሄደ ብቻው እንኳን ባይሆን እንደ ቲም ይህንን ብቃት መገንባት ካልቻሉ መንግስት ያስቸግራል። እና ብዙዎቹ በክላስሩም ዋና እንዴት እንደሚዋኝ ተምረዋል። ስለ ዋና አልሰሙም አደለሽም? ዋና ስትዋኝ መጀመሪያ ቀኝ እጅህን ወደፊት ተዘረጋለ፣ ቀጥሎ ግራ ይከተላል፣ ሁለቱ እግሮች ይንቀሳቀሳሉ፣ ነፋስ አየር ምስብበት መንገድ ይሄ መሆን ያለበት የሚሆን ቴዎሪ ሰምተዋል። ግን ዋና ዋኝ ተዋያቁ አንድ ሰው ስለ ዋና አስተምረን አስተምረን ስናበቃ ሂድና ዋኝ ብለን ገንዳ ውስጥ ብንጥለው ካልደረስነት በቀር ሟች ነው። ስለ ዋና ሰማ ማለት ዋና ቻለ ማለት አይደለም። ወይም ስለ ሳይክል፣ ሳይክል ለመንዳት ግራና ቀኝ እግርህን እያፈራረክ ትነዳለህ፣ ባላንስህን ጠብቅ ብለን ብንነግረው ሰውየውን፣ ከዚያ በኋላ ገብቶኛል ብሎ ሳይክሉን ብሰጠው ይፈጠፈጣል እንጂ አይነዳው። አብዛኛዎቹ እንደዚህ ናቸው። ስለ መንግስት ወሬ የሰሙ ስለ መንግስት ያነበቡ ስለ መንግስት በርቀት ያዩ ግን ቀበሌ ማለት ምን እንደሆነ በወጉ የማያውቁ ኤጀንሲ ማለት ምን እንደሆነ በወጉ የማያውቁ ያልኖሩት ማለት ነው እኛ እኮ ሰምተናል ስለዚህ ጉዳይ አዎ ሰምተሃል መስማት ግን መኖር አይደለም ስትኖር ብዙ ከፍታና ዝቅታ በውስጡ አሉ ይሄንን ካለመገንዘብ ብዙዎቹ ሳቱ እኛ ለሁሉም እጃችን ዘርግተን ጠበቅ ናቸው